ቀሪውን ፈጣሪ ነው እንጨርሰው ጀመረን ይጂ ባላቋርጣቸው ሌላ ነገር ይፈጠራል። ለሁሉም ዋጋቸው መስጠት አለብኝ። ቆ አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? ከአንተ ቁመት አንጻር መለሎናት። አንቺ ሞምልሰር ይመጣሽ ለልጅ ሁሉም ነገር እንዳሰብሽው አይደለም። በቃ ፊትሽን ነበር ማቃጠል ብቻ። ከሊዱ ጋር ስንደንስ ሌላ ነገር አስበሽ አይደለም? ምንም አላሰብኩም። ምነው ቆንጆ አይደለሽም እያልከኝ ነው? እየመልክ ከሆነ ሁ ከየትም እየተለቃቅመ ቃቃሽ ፍቅር ይዞ ትንሿ ሰይጣን ደስ ያልሻት ሲ አራ ተመችቶኛል። አሁን ላይ ልብ ይርፍ ብሎልኛል። እናቴም ብርሃኔም ደህና ናቸው። ከዚህ በላይ ምን እፈልጋለሁ? ፈጣሪ አንተ በኢላ ቦታ ብትሆን አዴን እየወደድካት ትተሃት ትሄዳለህ? አይ ማለቴ የእኛና የእናንተ እኮ በጣም የተለያየ ነው። ለምሳሌ እኔ አዴን ብቻዬን ነው የማፈቅራት። ለእሷ ያለኝ ፍቅር በአሁን ሰዓት ለአንድ ሰዓት እንኳን ከእሷ ተለይቼ መቆየት አልችልም። እሺ አደይ ማፈቀረች፣ አንተም ትወዳታለህ። አባትህን ሌላ ሴት አምጥቶ አግባቢ እሺ ትላለህ? ሌላ ላይ ለመፍረድ ሳይሆን ከአባቴ ጋር ተነጋግሬ አደይ የአባቴ ምርጫ እንድትሆን አድርጋለሁ። ጥያቄ ልጠይቅሽ። እሺ ጠይቀኝ። ምንድን ነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽ የምታውቂ አደይ ትወጂኛለሽ? ምን አይነት ጥያቄ ነው የምትጠይቀኝ? እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አ ትውጅኛለሽ ወይስ አትውጅኝ? አረ ተው ዴቭ፣ ሰው እንደሰመ ቆይ። ባሉ ድክ ከአንተ ጋር ምን እሰራለሁ? በቃት ቆይ ደ ምን አለበት? ዴቭ ወድ አለው እ ከምንሽ ላይ ይቀንሳል? ዋናው በቃል ሳይሆን በተግባር ነው። እስኪ የማደርጋቸው ነገሮች ና ያኔ ሳትጠይቀኝ እንደምወድ ታውቃለህ። አንተ እኮ የዋህ ቅን፣ ለሰው አሳቢ ና፣ አንተን አለመውደድ እኮ አይቻልም። እሱንማ አውቃለሁ። በቃ አውጥተን ከጨረስን እንሂድ እንዴ ቆይ፣ መቼ አወራን? ገና ዴቭ፣ ይቅርታ ምን ያደርግልኛል አይደል? ካሁናውን ነው አልፈለገም አለችኝ፣ ካሁናውን ደግሞ ፍቅሬን ተቀበለችኝ ያልኩህ፣ በጉጉት የጠበኩህ ነው። አደይ፣ እኔ እየተጎዳሁብሽ ነው። ይቅርታ ያልኩህ ለሱ ነው። የውሸት በማስመሰል እሺ፣ አብረን ነው ልል ይችላል፣ ግን እሱ ውሸት ነው። ለምን ውሸት ይሆናል? አይደል? እኔ ሁሌም ካጠገብሽ ልቆምልሽ ሁሌም በሚያስፈልግሽ ሰዓት ካጠገብሻለሁ። አዴ እኔ ከአንቺ መራቅ አልፈልግም። አንተ ለእኔ ሁሉ ነገር እየሆንክልኝ እኔ ብላንተ እንደዛ ማድረግ ይገባኝ ነበር ግን ደግሞ ማድረግ የምችል አይመስለኝም። የአንተን ፍቅር ብቻ የተቀበልኩ ደግሞ መኖር አልፈልግም። ደይ አንተን የሚጠላ ልብ የለኝም፣ ወዳለሁ አንተን ያለ መውደድ አይቻልም፣ ስለዚህ ወዳለሁ በማለት እንግዲህ ለዴ መልሳለች። ግን ደግሞ እንደ ወንድሜ ነው በማለት እንግዲህ መጨረሻውን ደግሞ አበላሸችውን፣ ልክ እንደ ባርኮቴ ለባርኮቴ የመለሰችውን መልሳ ለዲ መለሰችለት ማለት ነው። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ሲሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰገናለሁኝ። እንግዲህ አደይ ተከታታይ ድራማ በክፍል አርባ ሁለት እንው ተከስተዋል። ዛሬ ያው እንግዲህ በባለፈው ፓርቲ ላይ ያለቀበትን ሁላችንም የምንከታተል ልጆች እናውቃለን ፍቅር በጣም ተበሳጭታ መድኃኒት እየወሰደች እንዲሁም ምግብ አልበላም አልቀምስም ብላ መድኃኒት ልትወስድ በእጇ አወታታ ልቅም አድርጋ፣ እዛ ነበረ ፓርቱ ላይ ያቆመው። እንግዲህ ፍቅር ምንትሆን ይሆን፣ ፍቅር ራሷን እንዳታጠፋ፣ ፍቅር እንዳትጎዳ፣ እንደዚያም አድርጋ እኛም ጨምሮ ስናስብላት ነበረ። ግን ደግሞ በጣም ደና ነች፤ ምክንያቱም እኔ ከሞትኩኝ ሰርዶ እንደሚባለው እኔ ከሞት ሁኝማ እነሱ ይደሰታሉ። ስለዚህ እንደዚህ ማድረግ የለብኝም በማለት ነው ካቸውን አስገባቸዋለሁ በራሴ ቤትማ እንደዚህ ሁኜ አልቀርም እያንዳንዳቸው እያለች ብቻ ግን ስትፎክር ነበረ ፍቅርም። እንዲሁም ደግሞ ወደ ተንኮልነቷ ሳትመለስ አትቀርም፣ ምክንያቱም ያው ከተንኮል ርቃ አታቅም። በነገራችን ላይ ቤዛ ራሱ የባርኮቴ ፍቅረኛ ትንሿ ሳይጣን ፍቅር በማለት እንግዲህ ጠርታታለች ከድሮ ስለምታቃት ነው። ያው አንድ እንትንም ሰርታለች። እሱን ምንድን ነው በቀለ እና እንዲሁም ንጉስ ከነባርኮቴ ቤት በመጡበት ሰዓት ሊብ አይቷቸው ነበር። እነዚህ ልጆች ምንድን ነው የሚሰሩት እዚህ ግቢ ውስጥ ብሎ ጠይቆ ነበረ። ምን ይፈልጋሉ? አደይን ፈልገው መጥተው ነው በማለት እንግዲህ ራሷን ፈልገው እንደመጡ ሳትናገር ከአደይ ላይ ስታላክ አይተናል። ይህም አንድ ተንኮልነት ነው። ሲቀጥል አደይም ዛሬ ተቀይራለሽ፣ በጣም ተቀይራለሽ። ምክንያቱም እንግዲህ ምግብ እፈልጋለሁ ስሪልኝ በማለት እንግዲህ ያው ፍቅር ወደ አደይ ሄዳ ነበር። አደይ ግን ጮሃ አባትለች ምግብ መስራት አልችልም፣ ለምለም ስመጣ ትሰራልሻለች በማለት ስትናገራት ነበር። ግን ደግሞ ደይ በማል ሲመጣ ምን ፈልገሽ ነው በማለት ፍቅርን ሲያናግራት ነበር። ምግብ እንድሰራልኝ ፈልጌ ነው። እሷ አሟታል። አሁን መስራት አልችልም። በማለት እንግዲህ ይመልስላታል። አደይ ደግሞ ቆይ በቃ ምግብ የለም እንደ ያለ መስሎኝ እኮ ነው አሁን እሰራልሽ አለው። በማለት በፊት የመለሰችው መልስና መጨረሻ ዴቭ ሲመጣ የተናገረችው መልስ አንድ አይደለም እና አደይ መዋሸት ጀምራለች፣ ወይንም ደግሞ የሆነ ተንኮል ነገር እያሰበች ነው ብዬ ገመትኩ። እና ግን ያው ሊዲያ ወደ ኤላ ቤት ያምርታለች ለምለምም እንደዚሁ የኤላን ስራ ልሰራለት ሄዳ ነበረ ግን ሊዲያ ቀድማ ስለሄደች ከዴቭ ጋር ከኤላ ጋር አብረው ነበሩ እና ኤላ እጅግ በጣም ሊዲያ በምታደርገው ወይንም ደግሞ የሊዲያ ጸባይ ምን እንደሆነ ጠንቅቆ ያውቃል። ውስጧ የዋህ ነች፣ ግን ደግሞ ግልጽ ነሽ መጫወት እንደዚህ መሳቅ ደስ ይላታል። እሱም ደግሞ በምታደርገው ወይንም ደግሞ በምታዝናነው ነገር ደስ ይለዋል። በሌላ ነገር ግን ወደ ፍቅር ወደ ምንም ዞር ብሎም አይተዋት አያቅም። እና አንቺ ግልጽ ነሽ፣ በጣም ጥሩ ልጅ ነሽ ግን ደግሞ ማያ ሌላ ነገር ምንም የለሽም በማለት እንግዲህ ሲናገራትም በሴትነቷን በምንም ሲመጣ ከማዝናናት ውጭ ሌላ ምንም አይነት መልካምነት ነገር የለሽም በማለት እንግዲህ ሲናገራት አይተናል። ሊዲያም ለምለምን ትወዳታለህ ወይ በማለት ጠይቀው ነገር ጠይቀው ነበረ። እሱም እጅግ በጣም እንደሚወዳት በነገራችን ላይ ከአንቺ ጋር ቁጭ ብዬ እንዳወራ እድሉን የሰጠችሽ እሷነች ምክንያቱም ከዚህ በፊት ማንንም ሴት ቀርቤ አላወራም እና ሁሉ ነገሬን ሰርተዋለች። ለምለም እጅግ በጣም ወዳታለሁ። በነገራችን ላይ ሊዲያ የምትወጅኝ ከሆነ እንደ ወንድም የምታይኝ ከሆነ እኔ የሚወደውን ነገር አንቺ ውደጅልኝ ለምለምን እንድትከባከቢልኝ እፈልጋለሁኝ ደግሞ ለምለም እጅግ በጣም መልካም ልጅ ነች፣ በማለት እንግዲህ ስለ ለምለም ተናግሯል። ስለ እሷ እንድታወራልኝ አይደለም የምፈልገው፣ በማለት እሷ ደግሞ ከኔ ጋር ምን ያወዳድራት አለ እያለ ስታጣጥላትም አይተናል። እሱ ደግሞ ትበልጥሻለች እንጂ ምንም ከአንቺ አታንስም እያለ ስለ ለምለምም ሲናገር ነበረ እና ያው እንግዲህ እንደዚያ እያሉ እያለ በስተመጨረሻም አብረው ሊጨፍሩ በነበረበት ሰዓት እንግዲህ ኤላ የሊዲያን ወገብ ዘው እዞ አብረው ሊጨፍር እያለ ለምለም ከች ብላለች። እጅግ በጣም ባየችው ነገር ነው የደነገጠችው። ምክንያቱም ለምለም ያው ኤላን እጅግ በጣም ትወደዋለች፣ ታፈቅረዋለች። ስለዚህ ያን ነገር ስታይ እጅግ በጣም ነው የከፋት። እንዲሁም እኔ ልሰራ ነው የመጣው ችግር የለብኝም እናንተ በምታደርጉት ነገር በማለት ወደ ስራዋ ቀጥታ ሄዳለች። ምግቧን ከሰራችን በኋላ ኤላ እኔ ቁጭ በይና አብረን በልተን ረጋ ብለሽ ትሄጃለሽ በማለት እንግዲህ ለምለምን ጠይቋት ነበረ። ለምለምም እኔ የምግብ ችግር የለብኝም አሁን ለመስራት ነው የመጣው ስራዬን ጭርሻለሁ እሄዳለሁ በማለት እንግዲህ ወደ ቤቷ ትመለሳለች። ወደ እነ አደይ ቤት ስትመለስ ግን ከኩሽና ያየችው ነገር በጣም እንትን ብሏታል። ምክንያቱም እንግዲህ ዴቭና እንዲሁም ፍቅር ተያይዘው ተቃቅፈው ታያችዋለች። እጅግ በጣም ነው የደነገጠችው። እንዴት ተቃቀፉ በሚለው እጅግ በጣም ደንግጣለች። እንዲሁም ወደ አደይ ጋ ሂዳ ግን ይህን ነገር አልነገረቻትም። የራሷን ነገር ነው ላጋ እየጨፈረ እንዳገኘችው እና ነገሮቹ ያልሆነ ነገር እንደተፈጠሩ ነግራት ነበር። እያለቀሰች ነበር ለአደይ ስትነግራት የነበረችው። አደይ ደግሞ አረ እንደሷ አታስቢ፣ ሊዲያኮ ዝምብላ ነው ፣ ልቧም ባዶ ነገር ነች እና እሱ በሌላ በኩል አያስበውም፣ እባክሽን፣ እንደ ሷ አትበይ በማለት እንግዲህ ያው እያጽናናች ትገኛለች። ግን ደግሞ ያደይ ለዴቭ የመለሰችለት የፍቅር ጥያቄ ምን እንደሆነ ያው ለ ለምለም አልነገረቻትም። ምክንያቱም ከዚህ በፊት ታስታውሱ ከሆነ ባርኮቴን እንደዚህ እምቢ ብለሽው ሄደ አሁንም ደግሞ በሆነ ምክንያት ጠይቆሽ አሁን ዴብ ጠይቆሽ እሹ ካላልሽ እሱም ደግሞ እንዲያመልጥሽ አልፈልግም። አደይ ነገሮችን እንደ ቀልድ አትያቸው በማለት እንግዲህ ተናግራ ነበረ። ዛሬም እንግዲህ ዴብ ጠይቋት ነበረ። አደይንም እሷም አደይም አልተቀበለችውም። ስለዚህ ፍቅርን ለምን አቀፋት? ለምንስ አብረው ሆኑ? ለየት ባለ መልኩ እንዴት እንደዚያ ሊያደርጋት ቻለ የሚለው ነገር እንግዲህ የሚያሳስብ ነገር ይሆናል። ምክንያቱም እንግዲህ በእርግጠኝነት ፍቅርን ምርጫ ሊያደርጋት ይችላል ወይስ አይችልም የሚለውን ነገር ደግሞ እንግዲህ አብረን በፍጹም ግን አያደርጋትም ብዬ አስባለሁ። ወይንም ደግሞ እሷ እንድትረጋጋ ስለሚፈልግ እሷ ከተረጋጋችና እንደዚያ ካደረገ ከአደይ ጋር የምታደርገውን ነገር ስለምታቆም ይመስለኛል እንደዚያ ያደረገው ብዬ አስባለሁኝ። ይህ ነገር ግን አደይ ልክ ለምለም እንዳየችው አደይ ባይኗ አይታ ብትሆን እውነት ለመናገር ባርኮቴንም እንደዚያ ባንዴ እንዴት ብላ ሰውን ትመን? ስለዚህ ዴቭ ደግሞ እንደዚህ ሲያደርግ እንኳን ብታየው በፍጹም ማንንም ልታምን አትችልም ማለት ነው። በስተመጨረሻ መንገዴ የባርኮቴ የድሮ ፍቅረኛ በይዛ መታለች። እንዲሁም ፍቅርን ስታገኛት ትንሿ ሳይጣን እንዳናነሽ ወይ በማለት እንግዲህ ስሟንም ጠርታታለች። በክፍል አርባ ሶስት ሁላችንም በጉጉት የምንጠበቀው ድራማ ይሆናል። አደይን ዴቭን ፍቅሩን መቀበል አለባት ብዬ አስባለሁ። ነገሮቹ ይቀጥላሉ እና ውድ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።